በወላይታ ቀጠና ቃለ ሕይወት ቤተ ክርስቲያን ከመቶ በላይ ለሆኑ የልጆች ለሙሉ ጊዜ አገልጋዮች ስልጠና ሰጠ። ከውጭ በአሜሪካ በታሪክ ትልቁ በሺዎች የሚቆጠሩ አማኞች የውሃ ጥምቀት ወሰዱ። ሰላም ውድ የህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን የዕለቱን መረጃዎች ይዘንላችሁ ቀርበናል ከመረጃዎቹ ጋር ብሬያችሁ የምቆየው እኔ ቱሚን ብርሃኔ ከመላው የህይወት ቲቪ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው አብራችሁ ቆዩ በወላይታ ቀጠና ቃለ ህይወት ቤተክርስቲያን ከመቶ በላይ ለሆኑ የልጆች ለሙሉ ጊዜ አገልጋዮች ስልጠና ተሰጠ በወላይታ ቀጠና ቃለ ሕይወት ቤተ ክርስቲያን ከመቶ በላይ የልጆች ሙሉ ጊዜ አገልጋዮች የልጆች አገልግሎት መሰረታዊያን በሚል ርዕስ ከግንቦት 20 እስከ 22 2017 ዓም ስልጠና የሰጠ ሲሆን የክፍሉ አስተባባሪ የሆኑት መጋቢ ወርቆ ላሪሶ የልጆች አገልግሎት ፍሬያማ እንዲሆን ቤተ ክርስቲያንና ቤተሰብ በጋራ መስራት እንዳለባቸው አሳስበዋል። የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ክርስቲያናዊ ሕይወትና የወንጌል ምስክርነት በሚል ርዕስ በደቡብ ሸዋ ቀጠና ለመሪው ስልጠና ሰጠ።

ሰኔ አራት 2017 ዓመተ ምህረት በደቡብ ሸዋ ቀጠና ከሁሉም መብረት ለተውጣጡ ከ300 በላይ ለሆኑ የቤተ ክርስቲያን መሪዎች በቢሊ ግራም ኢቫንጀሊስቲክ አሶሴሽን ሚኒስተር የተዘጋጀው ክርስቲያናዊ ሕይወትና የወንጌል ምስክርነት ስልጠና ተሰጥቷል። የስልጠናው አላማ በተግባራዊ ሕይወት ምስክርነትና በወንጌል ስብከት ወንጌልን ላልሰማ ሕዝብ ሁሉ እንደ እንድሪያስ በመስጠት ወንጌልን መመስከር ነው። ስልጠናውን የሰጠው የኢትዮጵያ ቃለ ሕይወት ቤተክርስቲያን በሚሽን መምሪያ የወንጌል ስርጭትና የቤተ ክርስቲያን ተከላ አስተባባሪ የሆኑት ወንድም በላይ ሱጋሞ ናቸው። ውድ የቤተ ክርስቲያናችን መሪዎችና አገልጋዮች፣ ቀደም ሲል ከወራት በፊት እንደምታስታውሱት ቢሊ ግራም ኤቫንጀሊስቲክስ አሶሲሽን አግሎት ክፍል ከካውንስል ጋር በመቀናጀት መለኮታዊ ጉብኝት በኢትዮጵያ በሚል ሀሳብ ላለፉት 11 ወራት ኃይል ለአገልጋዮች ስልጠና እየሰጡ መጨረሻም ላይ የጀመሃ ስብከት በመስቀል አደባባይ መደረጉ የምታወቅ ነገር ነው። ከዛ ክፍል የሆነው ለዛ አገር አቀፍ ፕሮግራም ያዘጋጁትን የስልጠና ማቴሪያል እኛን ደግሞ ቀጥለን እንድንሰራ ለኛ ሰጥቶናል። ስለዚህ እነዚህ የስልጠና ማቴሪያል በእጃችን አለ። በኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ቢሮ ይህ ስልጠና በጣም ለወንጌል ስርጭትና ለቤተሳን ተከላ በጣም አስፈላጊና ጠቃሚ ማቴሪያል ነው። እግዚአብሔር አዘጋጅተው እነዚህን መጻሕፍት እንዲሁ ያለ ክፍያ ነው ለእኛ የሰጡን። ስለዚህ እኛም በኢትዮጵያ ቃለ ሕይወት ቤተክርስቲያን ከታች ከቀጠና እስከ አጥቢያ ድረስ እነዚህን የስልጠና መጻሕፍትን ዝግጅትን በመጠቀም ሰልጣኝ አሰልጣኝ ስልጠና እየሰጠን ነው። ለመጀመሪያ ጊዜ በእኛ መዋቅር ባለፈው ሳምንት አሁን በዜና ላይ እንደሰማችሁት በደቡብ ሸዋ ቀጠና ወደ 300 የሚጠጉ ዋና ዋና የቤተሰብ መሪዎችን ግንዛቤ ማስጨበጫ ስልጠና ሰጥተናል። አሁን ወደዚህ ዳግም የመጠሁበት እነዚህን መጻፍት ተጠቅመን እንድናሰረጥንና አጭር ጊዜ ተጠድልም እድሉም ለአጭር ጊዜ የሚቆይ ስለሆነ ተረባርበን ተጠቅመን አገልጋዮቻችንን ሜማኖቻችንን በእግዚአብሔር ቃል እውነት አስታጥቀን የላቀ የተሻለ የወንጌል ስርጭት ወንጌል ላልሰማ ህዝብ ወንጌል እንሰባ እንድንሰብክ እና የወንጌል ምስክርነት እንድናደርግ ለመቀስቀስና ይህን መረጃ ለመስጣት ነው። ለምሳሌ የክርስትና ሕይወት ምስክርነት የሚለው ተለቅ ያለ ቮሊዩም አለ። ይሄ አንዱ መጽሐፍ ነው፣ የስልጠና ማቴሪያል ነው። ሁለተኛ በክርስቶስ ማደግ ከምስክርነት በኋላ ሰዎችን ደቀ መዝሙር ለማድረግ ማስተማሪያ መጽሐፍ ነው። እዚህ ጋር እንደምታዩት ሌላኛ በክርስቶስ መኖር የሚለው ከዮሐንስ ወንጌል አንጻር የተዘጋጀ መጽሐፍ ነው እና ሌሎችም ለምስክርነት የሚጠቅሙ ሰላም ከእግዚአብሔር ጋር የሚሉ እና ተጨማሪ የስልጠና ማቴሪያሎች አሉ። ባጭሩ እነዚህን ተጠቅመን አገልጋዮችን እንድናሰረጥን እንድናበቃ እኛ ደግሞ ከሶስት ዓመት በኋላ መቶኛ ዓመት ስናከብር እንግዲህ ሁሌ እንደሚነገረው አጥቢያን እጥፍ፣ አባላቶቻችን እጥፍ፣ ሚሽነሪዎችን እጥፍ አድርገን ጌታን ከፍ እናደርጋለን ብለን የተንቀሳቀስን ነው ያለ ነው። ይሄ ደግሞ እግዚአብሔር ያዘጋጀው መልካም አጋጣሚ ስለሆነ አገልጋዮቻችን በእነዚህ ድንቅ በሆኑ ማቴሪያል ተጠቅመን እንድናሰረጥን። ስለዚህ ይህን ፕሮግራም ለአጭር ጊዜ የሚቆይ ሲሆነ ምናልባት በህብረት ደረጃም በአጥቢያዎች ህብረት ደረጃም በቀጠናም የተያዙ ፕሮግራሞች ካሉ ረዥም ጊዜ አይደለም የሚፈጀው፣ ግማሽ ቀንና እና ከዛ ያነሳ ጊዜ ተጠቅመን ነው ግንዛቤ ፈጥረን ማቴሪያሎቹን ጭነን መጥተን ወደ እናንተ አቅርበን ነው ይህን ስልጠና የሚሰጠው። እና በድጋሜ ለአንድና ለመጨረሻ ይህን ዕድል ተጠቀሙ። ፕሮግራም ይዛችሁ ዋና ቢሮ አነጋግሩን። ወደ እናንተ መጥተን ይሄን ግንዛቤ አስጨብጠን ማቴሪያሉ እናቀርባለን። የኢትዮጵያ የሃይማኖት ተቋማት ጉባኤ ሶስተኛው ሀገር አቀፍ ጉባኤ በባህር ዳር ከተማ መካሄድ ጀመረ። ጽጌሬዳ አለሙ ተጨማሪ አላት። ሶስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ በባህር ዳር ከተማ መካሄድ ጀምሯል። ሃይማኖቶች ለሰላም ለመከባበርና ለአብሮነት በሚል መሪ ቃልም ነው ሶስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ ተካሂዷል። ሰኔ አራት ቀን 2017 ዓ.ም ሶስተኛው ሀገር አቀፍ የሰላም ጉባኤ የመጀመሪያ ቀን የፓናል ውይይት የክብር እንግዶች በሰላም መልእክቶችም በድምቀት ተካሂዷል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከአማራ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር በባህር ዳር ከተማ ያዘጋጀው ሶስተኛ የሚገኙ ሀገር አቀፍ የሰላም ጉባኤ የፓናል ውይይት ላይ በተገኙበት የክብር እንግዶች የሰላምና የአብሮነት መልእክቶችን በድምቀት ተጀምሯል። የመድረኩ የክብር እንግዳ የሆኑት የአማራ ብሔራዊ ክልል መንግስት ርዕሰ መስተዳደር ክቡር አረጋ ከበደ ሶስተኛው ሀገር አቀፍ የሰላም ጉባኤ በደማቅ ሁኔታ በክልላችን እንዲካሄድ መደረጉ ለክልላችን መንግስትና ህዝብ ትልቅ ትርጉምና ጥቅም ያለው ነው ሲሉ ተናግረዋል። ምክንያቱም አሉ ክቡር ርዕሰ መስተዳደሩ ችግር ባለበት በክልላችን ውስጥ ስለ ሰላም ማውሳት መነጋገር ልዩ ቶችን በውይይት ለመፍታት ጥረት ማድረግ ልዩ ትኩረት ተሰጥቶት እየተሰራበት ያለና ሊሰራበት የሚገባ ቀዳሚ ተግባር በመሆኑ ነው ሲሉ አብራርተዋል። ክቡር ርዕሰ መስተዳደሩ አክለውም ይህንን መድረክ ልዩ የሚያደርገው የህዝቡን ማህበራዊ መስተጋብር በእጅጉ የሚያጠናክርና ህዝቡን ከመንግስት ጋር ይበልጥ በማቀራረብ በጋራ ጉዳይ ላይ በትብብር መስራት የሚያስችል መድረክ መሆኑ ብቻ ሳይሆን የተከሰቱ አለመግባባቶች በውይይት እንድንፈታ አቅጣጫ የሚጠቁሙና ድጋፍ የሚያደርግና በዋናነት በተከበሩ የሀገራችን ከፍተኛ የሃይማኖት መሪዎችና አባቶች የሚመራ ጉባኤ ስለሆነ ነው ሲሉ ተናግረዋል። አያይዘውም የሃይማኖት ተቋማትና መሪዎች የውስጣቸውንና የእርስ በርስ ችግሮቻችንን በምክክር እየፈቱ እንዲሁም ያላቸውን ግንኙነት ወደ ላቀ ደረጃ እያሳደጉ በሀገር ሰላም ግንባታ ላይ እያበረከቱ ያለው አውንታዊ ሚና በምንም የማይተካ መሆኑን በመገንዘብ በሰላም በአብሮነትና በእርቅ ስራዎች ላይ የሚጫወቱትን ሃይማኖታዊና አባታዊ ሚና ይበልጥ አጠናክረው እንዲቀጥሉ የአደራ ጥሪ አቅርበዋል። በተያያዘ ክቡር ርዕሰ መስተዳደሩ ለሃይማኖት ተቋማትና መንግስት በጋራ የሚሰሩ አንድ አይነት ህዝብ በመሆናቸው የጋራ አጀንዳዎች ላይ በተለይም በሰላም፣ በአብሮነት፣ በአንድነት፣ በሀገር ልማት ወዘተ ይበልጥ ተቀራሩ መስራት ያስፈልጋል ሲሉ መልእክታቸውን አጠናቀዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው ሶስተኛው አገር አቀፍ የሰላም ጉባኤ በድምቀት ይጀመር ዘንድ ከፍተኛ ቅድመ ዝግጅት ስራዎችን በመስራት ለዚህ ቀን ያበቁን አዘጋጆች አካላት በሙሉ ምስጋና በማቅረብ የሰላም መልእክታቸውን ማስተላለፍ ጀምረዋል። ሊቀቱ ጋንቀሲስታ ጋር የታደለ ሁላችንም እንደ ግል ፍላጎታችንና ጥቅማችን በየራሳችን መንገድ የምንጓዝ ከሆነ ከሌሎች ፍላጎቶችና ጥቅሞች ጋራ በመጋጨት ወደ አላስፈላጊ ችግር ውስጥ እንገባለን። በሌላ በኩል በመደማመጥ እና በጋራ ጥቅሞች ላይም በመቀናጀት በአንድነትና በትብብር ከተጓዝን ካጋጠመን ጊዜያዊ ችግር ፈጥነን በመውጣት ሀገራችንንና ህዝባችንን ከፍ ወደ አለ ስኬት ማድረስ እንችላለን። ስለሆነ መተባበር ምርጫ ሳይሆን ሳይሆን ግዴታ መሆኑን መረዳት ይገባል ሲሉ ማብራሪያውን ሰጥተዋል። በተጨማሪም በዚህ መድረክ የምንሳተፍ ከሁሉም ክልሎች የመጣን አካላት በሙሉ ያለንን መልካም ተሞክሮ ለዚህ መድረክ ማካፈል እንዲሁም ከዚህ መድረክ የሚገኘውን መልካም ተሞክሮ በመቀመር በየአካባቢያችን የሰላምና የአብሮነት እሴቶችን ማስፋትና ማጽናት ይጠበቅብናል በማለት ተናግረዋል። በተያያዘ በተለያዩ አካባቢዎች ያሉትን አለመግባባቶችና ግጭቶችን በምክክር የመፍታት እና የማስታረቅ ስራ ፈጣሪ ለሃይማኖት መሪዎች የሰጠው አንዱና ዋነኛው ኃላፊ ኃላፊነትና ተልኮ በመሆኑ ኃላፊነታችንን እና አደራችንን በተግባር ልንወጣ ይገባል፣ በማለት የአደራ ጥሪ መልእክትም አስተላልፈዋል። ውድ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎች እናልፋለን። በአሜሪካ በታሪክ ትልቁ በሺዎች የሚቆጠሩ አማኞች የውሃ ጥምቀት ወሰዱ። ባልደረባችን ኤፍሬም በላይ ተጨማሪ አለው። በመላው አሜሪካ የሚገኙ በሺዎች የሚቆጠሩ የጴንጤቆስጤ አማኞች በአሜሪካ ታሪክ ውስጥ ትልቁ በተባለው የጥምቀት ሥነ ሥርዓት በአንድነት ተጠምቀው እምነታቸውን ማጽናታቸውን የመርሃ ግብሩ አዘጋጆች ገለጹ። የጥምቀት ሥነ ሥርዓቱ ከ50 ግዛቶች የተውጣጡ ከ600 በላይ አብያተ ክርስቲያናትን ያሳተፈ ሲሆን ከ26000 በላይ ሰዎችም በመጠመቅ እምነታቸውን አጽንተዋል። በዮሐንስ ወንጌል ምዕራፍ 17 ላይ ያለውን የኢየሱስ ክርስቶስ ስለ አንድነት ጸሎት ላይ መሰረት ያደረገ ነው፣ በማለት ከአዘጋጆቹ አንዱ ፓስተር ማርክ ፍራንሴ ተናግሮ እናም አሁን እያየን ያለነው ያንን ይመስለኛል፣ ሁላችንም በአንድነት ይህም የውሃ ጥምቀት አድርገናል ብለዋል። ዝግጅቱ በካሊፎርኒያ ጥምቀት በሚል ከሁለት ዓመት በፊት የተጀመረ ሲሆን ከ4 ሺ በላይ ሰዎችም ተሳትፈውበት ነበር። ይህ ቁጥር ባለፈው ዓመት ከ6 ሺ በላይ ሲደርስ፣ በዚህ ዓመት ደግሞ ከ26 ሺ በላይ ሰዎች በመጠመቅ በታሪክ ትልቁ ቁጥር ሆኗል። የዘንድሮ አመት ጥምቀቱ የተከናወነበት የተደረገበት የፒሬት ኮቭ የባህር ዳርቻ ታዋቂው ሰባኪ ፓስተር ቼክ ስሚዝ በ19 ሰባዎቹ የኢየሱስ እንቅስቃሴ የተባለውን የወንጌል እንቅስቃሴ በማድረግ በርካቶች የተጠመቁበት ስፍራ በመሆኑ መንፈሳዊ ትስስር እንዳለውና ይህም በ2023 በተሰራው በኢየሱስ አብዮት ፊልም ላይ እንደተገለጸ ሲቢኤን ዘግቧል። የደቡብ ባፕቲስት ኮንቬንሽን የግብረ ሰዶማውያን የጋብቻ፣ የፖርኖግራፊ ተንቀሳቃሽ ምስሎችና የውርጃ መድኃኒቶችን የእገዳ ውሳኔ ያሳለፈ ባልደረባችን ሮማን ከሊል ተጨማሪ አላት። በዳላስ ቴክሳስ የደቡብ ባፕቲስት ኮንቬንሽን ዓመታዊ ስብሰባ ላይ በሺዎች የሚቆጠሩ መልእክተኞች በማህበራዊ ጉዳዮች ላይ የፆታዊ ስነ ምግባርና ጽንስን ማስወረድ እገዳ ላይ ሶስት ውሳኔዎችን በሙሉ ድምጽ መጽደቁ ተነግሯል። በሁለት ሺ አስራ አምስት የዩናይትድ ስቴት ጠቅላይ ፍርድ ቤት ውሳኔ ኦበርግ ቬርቪ ሆጀስቲክ ስቴት የተመሳሳይ ፆታ ጋብቻን እገዳዎች ህገ መንግስታዊ ናቸው ብሎ የጸደቀውን ውሳኔ ተከትሎ መሻር እንዳለበት አሳስቧል። ውሳኔው በአንድ ወንድና በአንድ ሴት መካከል ጋብቻን የሚያደርጋል ሲያረጋግጡ የወንድና የሴት ባዮሎጂካዊ እውነታን የሚገነዘቡ ህጻናትን ከጾታዊ ጥቃት የሚከላከሉ፣ በትምህርትና በጤና አጠባበቅ ላይ የወላጅ መብቶችን የሚያረጋግጡና የሚያጠናክሩ እንዲሁም የቤተሰብ ምስረታን በተገቢው መንገድ የሚያበረታቱና በአትሌቲክስ ውድድሮች ውስጥ ፍትሃዊነትን የሚያረጋግጡ ህጎችን እንደሚደግፍ ተገልጿል። ፖርኖግራፊን መከልከል በሚል የወጣው የውሳኔ ሀሳብ ህግ አውጪ በሀገር አቀፍ ደረጃ ፖርኖግራፊን ለማጥፋት የሚደረገውን ጥረት ሁሉ አቀፍ ህጎች እንዲያወ እንዲያወጡ ጠይቋል። በዚህም አላስፈላጊ የተንቀሳቃሽ ምስሎችን ማተም፣ በሚዲያዎች ማሰራጨትና የዕድሜ ማረጋገጫና የሲቪል ተጠያቂነትን ጨምሮ ይህን መሰል ይዘቶችን የሚጋሩት ላይም ጥብቅ እርምጃዎች እንደሚደረግ የጸደቀው የውሳኔ ሕግ ያመላክታል ሲል የክርስቲያን ፖስት ዘግቧል። በአሜሪካ ዩታህ ግዛት በ2 ሚሊዮን ዶላር እድሜን ለማራዘም ሰዎች እየሞከሩ ነው ተባለ። ባለርባችን ጽጌረዳ ለሙ ተጨማሪ አላት። የሰው ልጅ እድሜ ቢበዛ መቶ ነው። አብዛኛው ሰው ሰማኒያና ዘጠናዎቹ እድሜ ላይ ደርሼ እንዳማረብኝ ይህችን ዓለም ብሰናበት ብሎ ይመኛል። ከዚህ በተቃራኒ ደግሞ አንዳንዶች እርጅናን ከገታን ረጅም ዓመታት ልንኖር እንችላለን በሚል የተለያዩ ሙከራዎችን ሲያደርጉ ቆይተዋል። ምንም እንኳን እስካሁን የተሳካ ሙከራ ባይኖርም ይህ ማሳካት ትችላለሁ ብሎ የተነሳ አንድ ባለሀብት አለ። ብራይን ጆንሰን ይባላል። ላ ትውልድና እድገቱ በአሜሪካ ዩታህ ግዛት ነው። እርጅናን ማዘግየትና ሕመሞቹንም መቀነስ እንዲሁም ከማርጀት ይልቅ ወደ ወጣትነት መሸጋገር ይቻላል ይላል ብራይን። የሰው ልጅ አፈጣጠር ልክ እንደ ኮምፒውተር ሶፍትዌር መሻሻል የሚችል ነው ብሎ ያምናል። ብሉ ፕሪንት የተሰኘ ፕሮጀክት በመንደፍም የአላረጅም አልሞትም መንገዱን ተያይዞታል። ሁሌም በየቀኑ የተለያዩ ቫይታሚኖችን ይውጣል። አመጋገቡም እጅግ ጥንቃቄ የተሞላ ሲሆን ስፖርትም ይሰራል። በተጨማሪም ለተወሰኑ ሰዓታት ብቻ ነው የሚተኛው። ከፍተኛ የህክምና ክትትል በማድረግ የሰውነቱን አንዳንድ ጤንነት ለማወቅም ጥረት ያደርጋል። የ47 አመቱ ሚሊዮነር ብራይን ይህንንም አልበቃ ብሎት በየቀኑ ከአንድ መቶ በላይ የተለያዩ መድኃኒቶችን፣ እንክብሎችን እየወሰደ ነው። ሃይፐርፓሪክ ኦክስጅን በተሰኘ ቴራፒ አማካኝነት ዝግ በሆነ ግፊት ባለበት አካባቢ ውስጥ የተጣራ ኦክስጅን አየር ወደ ሰውነቱ እያስገባ የተጎዱ ህዋሳቶችን እንዲሻሻሉ በማድረግ እርጅናን ለመከላከል እየጣረ ነው። ለዘጠና ቀናት በየቀኑ አንድ ሰዓት ተኩል ያህል በዚህ አይነት ህክምና አፉ ላይ የኦክስጅን አየር መሳቢያ አድርጎ ያሳልፋል። ብራይን ህልሙን ለማሳካት ሁለት ሚሊዮን ዶላር ያወጣል። ይህንን ሁሉ እያደረገ ቢሆንም የግል ህይወቱ ግን ችግሮች የበዙበት ነው። ከትዳር ተፋቷል። ሃይማኖቱንም ትቷል። ለአምስት ዓመታት ይህንን ሙከራ ያደ ደረገው ብራይን ግን ወደ ወጣትነቱ እየተመለሰ ነው ይላሉ። ዘላለም የመኖር ፍላጎት የብራይን ብቻ አይደለም፣ የብዙ ሰዎችም ፍላጎት ነው። የብራይን ህይወት አንድ ጥያቄ እንድናነሳ ይጋብዘናል። ህይወት አጭር መሆኗን አምነን እንቀበል ወይስ እድሜያችን ለማርዘም እን እርስዎ በዚህ ጉዳይ ላይ ምን ይላሉ? ከኢቲቪ መዝናኛ አገኘ ነው። ውድ ተመልካቾቻችን ለዕለቱ ያዝነላቸው መረጃዎች የሚመስሉ ነበረ። ከመረጃዎቹ ጋር ብሬያቸው የቆየሁት እኔ ቱሚ ብርሃኔ ከመላው የህይወት ቲቪ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪው የህይወት ቲቪ ፕሮግራም ጋር መልካም ቆይታ